ለዚህ ነው እኔ አመጣኝ፣ ለዚህ ነው አመጣኝ። ይሄ ሁሉ ነገር እኮ እኔ አንተ ጋር አመጣሁት፣ ለዚህ ነው ታዲያ። እንዴ አልፈልግም እያለችህ ነው እየለመንካት ያለህ። ምን እያረክ ነው አንተ? ለእሷ እኮ ነው የነገረህ። የዋ መሰልከኝ ነው

ወግ ሲከበር የሰው ስጦታን ማየት ላይቀር ውዴ ደና ይጠም ደና ሰንብት ልበል ላይምሰል ዞሬ ደስተኛ ሆነሽ ልጆችን ደስተኛ ሆነሽ እንድታሳድግ ደስተኛ ሆነሽ እንድታሳይኝ ከዚህ በላይ ከመኪና ስጦታ በላይ ምን አለው ብዬ

አረ በጣም ነው የሚያምረው። እንዴ እዛ ጋር ነው ቦታ ያንቺ ቦታ ግን ምን አይ ምንድነው? ይሄን ነገር ግልጽ አርግ። ለምን መጣሽ? ለማ እንዴ ከመጀመሩ ለምን የልጆቼ እናት አይደለች እኮ ናት። ግን እንዴት እንደዚህ ልትቀየር ይቻላል? እኔ ልጆቼን ማየት እፈልጋለሁ። ልጆቼን ሁሉ ነገር ይህን ሁሉ ነገር እያደረግክ ያለው ለልጆች ስትል ነው? አዎ ነው። አዎ ልጆቼን ማየት አለብኝ እና፣ አንተ ለዚህ ነው እኔን አመጣኝ፣ ለዚህ ነው አመጣኝ። ይህ ሁሉ ነገር እኮ እኔ አንተ ጋር አመጣሁት፣ ለዚህ ነው ናይ። ታዲያ እንዴት ነው የማላደርገው? ምን ማለት ነው? ግዴታው እኮ ነው ማሳየት ይሄን ይሄን ነገር ማድረግ አለበት ልጆቹ ለማየት። ኦኬ ቆይ ቆይ ቆይ፣ አንተ ለልጆቹ ብለህ ይህን ነገር ያረክር አይደለ? አንቺ ነገር አልፈልገውም ነው ያልሽው። አልፈልግም እያለች ነው እየለመንካት ያለ ናይ ምን እያደረክ ነው አንተ? ምን ሆነህ ነው

በዚህ ቆርቆሮ የሚለኩት መኪና ሳትገዛ ገዛ ማየት አትችልም። አንተ ዝም በይ፣ አንቺ ዝም በይ። ስነ ስርዓት ያዙ። እራሳችሁ ስነ ስርዓት ለምን መጣችሁ? አንች አፍሽን! እያወራች ነው። ማንም አይነካኝም። ዛሬ ሰጣት እኮ ናሆም፣ ሰጣት እኮ ና፣ ምን የተካሄደ ነው? ሰጣት እኮ ናሆም፣ እንዴት እንደዚህ ታደርጋለህ? እንስ ቁልፍንም ሰጠሻ? እኔ ግቢሽ

እንካ ምንድን ነው አንተ፣ እውነቱን ንገራቸው እንጂ። ቆይ ከየት የመጣሽው? በመድሃኒዓለም ምን አገባህ? ስሚኝ፣ ናይ እውነቱን ንገራቸው። ምንድን ነው አሁን? እሺ አሁን ውሳኔ ምንድን ነው? መኪናውን አመጣህ፣ ለእሷ ሰጠሃት፣ እምቢ አለች። ከአሁን በኋላ ያለውን ውሳኔ ንገራቸው። ለምንድን ነው እሷን አያገባህም? ግን አንተ ጥያቄ ልጠይቅህ እ ምን ያው አሳብህ እኔን እየመጣ እንደዚህ ማበጠበጥ ነው ሐሳብህ? እንደዛ እኔ ለበጠብጥሽ አይደለም፣ ልጆቼን እንድታሳይኝ እኔ ስጦታ አመጣው። ልጅ ስለወለድሽ ልጆችን ለማሳየት ልጆችን እንዳሳየ። ለእኔ ቆርቆሮ ይዘህ ይመጣ። ቆርቆሮ አይደለም እኮ ብዬ መኪና እኮ ነው፣ ብሬ የወጣበት መኪና እኮ ነው። በቃ ስጦታን ተቀበዩ፣ አክብሮሽ እኮ ነው። ልጅ ማለት ከመንገደኛ ማወለድ ትችላለህ። ለጋባካ አይደል? አክብሬሽ እኮ ነው ያመጣው፣ ልጆችን እንድታሳይ እኮ ነው። አንተ ማለት ከፍ ዝቅ ያረከኝ ሴት ነኝ እኔ ማለት ነው፣ እኔ ላንተ ማለት ነው መልስ ነገረኝ ልጆችን እርሳቸው። አይሰማህም? እሺ፣ ልጆችን እርሳቸው። እኔ ምን ነኝ? ንገረኝ ምን ነኝ? እኔ ምን ስለሆንኩ ነው አንተ አሁን ይሄንን ይዘህልኝ የመጣሁት? ንገረኝ እንድታወራ ማድረግ ነው። አውራ እንጂ ምን አንተ ማውልህ ከሆነው ፈልገው ማለት ነው በደንብ ፈልጎት። ቆይ አይደለም ምንድን ነው የሆንከው ንገረኝ። እኔ ለአንተ ምንም ካልሆንኩኝ ማለት ነው ልጅ ከሆነ ማለት ነው ልጅ ከሆነ ከመንገደኛ መውለድ ትችላለህ። ገባ ካደል ልጆችን ግን እርሳቸው። መቼም አላሳየንም። መቼም ማለት ነው ደግሞ እነግርህ። ያለው ገና ስራዬን ነው የጀመርኩት። ገብተዋል ከዚህ በኋላ ደርሽ ድረስ እኮ የመጣሁት በቃ ልጆችህንም እንድታስብ ነው። ገባ ካለ ከዚህ በኋላ ድጋሜ እኔ ጋ እንዳደርስ ገብቷል። ያለ አንተ መግደል አጥተኝ ገባ ካለ ሞቼ ያለው እኮ ግዴ ጨርሽ፣ ለኔ አይደለም ለራስ ነው። በብልግና ነው የሞተው ገባ ካለ ግን ማለት ነው። ከዚህ በኋላ ልጆች ብላ እኔ ጋር እንዳደርስ ዳጊ ደግሞ ማለት ነው ውብዬ፣ እሱ ነው ዝም በል፣ እሱ ነው አትበል። ገባከ አይደል? እንደ ቂጣ የምትገለባበት ከሆነ ድጋሚ አጠገቤ እንዳደረስ በል፣ እንደ ከሆነ ድጋሜ ተናገር፣ አንተ ተናገር፣ አፍም ደሙ አንተ፣ ምንም አንተ

ዳጊ ልጁ ልክ ነው። ምን እያደረገ ነው? በቃ በቃ አንተ ኩቻ በቃ ይሄ መኪና ነው።

ምንድን ነው ሽዋሽ የምሰራው? አንተስ ምንድን ነው? ምን አይነት ማመን ነው የመጣው? እኛ መኪና አንፈልግም። እሱን ነው የምንፈልገው። ሲጀመር ነው ለውብዬ ነው የመጣው። አልፈልግም። ሲጀመር አስቦ ያመጣው ለውብዬ ነው። አንተ ተቀለ ምን እንጂ ሆነ ነው ወደ ቀለ ማትመለስ ከዚህ በኋላ አቋምን አንድ የማታረግ ከሆነ ማለት ነው እኔ ጋር አትምጣ። ጋባ አይደል አትምጣ። እኔ እስከ ዛሬ ድረስ ማለት ነው ናው ያ እውነት ያው ሁላችሁም ፊት ነው የምናገረው? ሁልሽንም ማስጠንቀቅ እኔ ማሳሰር ማለት ነው እ አቅቶኝ አይደለም፣ ገባችሁ አይደል አቅቶኝ አይደለም። በምን ወንጀል እንታስ በእናት ዝም በለዛ እንዴ ነው ወንጀል ወንጀልን? ምንም አታቀም? የሰው ትዳር በመበጠበጥ ራሱ ወንጀል አይደለም? ከዚህ በላይ ምን ታረጋለህ? ምን እስቲ፣ ምን ከዚህ በላይ ትልቅ ወንጀል ምን? ለልጆች ስለማስብ ነው። ነገ ማስቀምጥላቸውን ታሪክ ማበላሸ ስለማልፈልግ ነው። ገብቶሃል አይደል ግን ማለት ነው ከዚህ በኋላ እኔ ጋር እንዳትደርስ እኔ ጋ እንዳትደርስ። ያለ አንድ የሚያደርገን ነገር አለ ልጆች ያሉ፣ በኔና ባንቺ። ማን ልጆች? እና ምን ላድርጋቸው? መሞት ነው

እኔ ደስተኛ ሆና ልጆቼ እንድታሳየኝ ብዬ ነው ሙቤ፣ ነገሮቹን ላይ የተበላሹብኝ ምን መኪና ያመጣው ለዛ ነው አዎ ልጆቼ ጀመር እኔ ምን ላርግ? አንቺ ደስተኛ እንድትሆኚ ምን ላርግ ነኝ? ከዚህ በላይ እሺ፣ ምን ባረግ ነው ደስተኛ እንድትሆኚ? እኔ ደስተኛ ምን አሁን ልሁንልሽ? ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ፣ ሁሉም የእጁን ያገኘዋል። ቢቆይ እንጂ መች ይቀራል? ደስተኛ ሆነሽ ልጆችን ደስተኛ ሆነሽ እንድታሳድጊም ደስተኛ ሆነሽ እንድታሳይኝም እኮ ነው። ከዚህ በላይ ከመኪና አስቆታ በላይ ምን አለው ብዬሽ አመሰግናለሁ። ገባ ካለ አሁን በጣም ደስተኛ ነኝ፣ ልጆች ሰላም እያደጉ ነው። ገባ ካለ ግን እየመጣ ህትበት ብጠኝ ገብቶሀል። ከቤቴ እኮ ብን ብዬሽ ጠፋሁ፣ ሰላም ለማግኘት ነው። ገብቶሀል አይደል? እ እዛው የለመድክበት ከዚህ በኋላ ሰላም እንዳነሳኝ

እንት ማነ ከኔ የመጣው ከየት እንደመጣው ታውቃለህ እኮ። እና ታዲያ ምንድን ነው የምታለቀልቀው? ምር ነው የምታጫበጨው? እየሰራ ያለው እያክራመው ያለው በጣም ትክክል ነው። እንደ አንተና ጓደኛችሁ አይደለ የእንሉ ነገር እያደረጋችሁ ያላችሁት። እኔ ሚስጥሩን ላጋለጥ መጣሁ እንጂ ለእና ካወቅ እስከዛሬ የት ነበር? ድጋሚ እዚህ እንደተመለሰ እንዳመጣ ድጋሚ እንዳመጣ የት ደግሞ ሰማኛላ ድጋሚ አሁን ምን እያደረጋችሁ ነበር እዚህ ጋ? እየገፋችሁት አልነበርም? በራሱ አስቦ አይደል እንዲያመጣ? አይደለም እየገፋችሁት አልነበረም ወይ? ነው ምንድን ነው የገፋ ነው ምንድን ነው ያደርግ ነው ምን እያደረጉ ነበር? መኪናን ይዘህ ይድ እያሉ አልነበረ? በቃ እና ታድያ ይሄ ልጅ ካጠገቡ ሰው አያስፈልገውም ነው የምትለው? እንደዚህ ትላለህ? በመጨረሻ ካጠገቡ ሰው አያስፈልገውም ነው የምትለው? ለእሷ ካጠገቡ አይደለም። እንደዚህ በዚህ ሰዓት ውብዬ አጠገብ እቺ ልጅ መምጣት የለባትም በቃ። አንተም ወደ ራስህ ስትመለስ ነው መምጣት ያለብህ። ገብቶሃል አይደለ? አታስቡ ዝም በይ። እኔ እኮ እየመጣሁ አይደለም፣ እሱን እየተከተልኩ ነው እየመጣ ያለሁት። አጠቡ ያሮፈችልን ታዲያ። ጥረት አድርጋ እና ነገሮችን ለማስተካከል እኮ ነው ጥረት እያደረኩ ያለሁት። እንደዚህ እየሆነ ምኑን ነው ጥረት የምታደርገው? ወደ እራስህ ተመለስ። እንደዚህ ትላለህ። እኔ እንደዚህ እንዴት ትመጣለች? እሺ ብላ አንተ ያደረግከውን ነገር አታቅም እሺ ብላ እንድትቀበል ነው እንዴት የምትፈልገው በጣም ታሳዝናለ የምር በጣም በጣም ታሳዝናለ ይህንን ከፈለክ ስጣት ለሷል በጣም ታሳፍራለ ጥር ገበል ምን ምን ታመጣለህ እኔ እጅ ያለ ካህን እና ቀድመህ ታቀኛለህ፣ ነው ታቀኛለህ። እኔ እኔ ደግሞ አታቀኝም፣ ምን እንደሆነ አታቀኝም። አንተ ግን ታቀኛለህ። ማንን ነው ከርቸል ላይ የከተትከው? ከፈለግህ አሳይሃለሁ። አንተ ወንድነህ ሙባረክን ከርቸል ላይ የከተትከው ታያለህ። አልኩህ፣ ዝም በፉከር አይደለም፣ በልብ ነው። በጣም ልብ አለ። በቃ አይዞህ እሺ ነው። ይህን ሁሉ ነገር ስታደርግ እኛን መጠየቅ ነበረብሽ። አይዞ አልቀበልም። ምን ልች አ ሲጀምር አንተ ለምን መኪና እኛን ሳታማክር ለምን መኪና ገዛ? እኔ በቃ ልጆችን በጣም ምን እናስቆ ነው? ወይ ልጆችን ከፈለግ፣ አስፈላጊም ከሆነ በሕግ እንጠይቃታለን። ከዛ ውጪ ግን ለምንድን ነው አንተ ልጆችን እንድታሳይ መኪና መግዛት ለምን አስፈለገ? ግዴታ መኪና ካልገዛ እሷ ልጆችን አታሳይ። ተረጋጋ፣ በቃ ሙቢያውን ምንድን ነው ማድረግ ያለብን ነገር ምንም በቃ አንተ የትኛውንም ነገር ስታደርግ እኛን አማክርን እኛን ጠይቀን እኛ ከጎንህ ከዚህ በኋላ ይቅርታ ይቅርታ